በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቲያኖች እንደምን አላችሁ? ሌሎቻችሁም ከዚህ ትምህርት ታገኛለሁ ብላችሁ ሁሌ የምትከታተሉ ወገኖች የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ህብረት አንድነት ይደርባችሁ። በመግባት በመውጣት የእግዚአብሔር ክንድ ጋሻ ይሆናችሁ ከሚያስፈራ ነገር ሁሉ ቀኙ ከለላ ይሁናችሁ። እግዚአብሔር ማለት ሮጠው የሚጠጉበት ግንብ ነው ብለው ቅዱሳኑ እንደነገሩን፣ ሶሎሞን ኢዮብ እንደመሰከሩት እግዚአብሔር ሁልጊዜ ከለላችሁ ይሁንላችሁ። የቅድስተ ቅዱሳን የድንግል ማርያም ፍቅሯን በልቡናችሁ ያሳድርላችሁ፣ ጣዕሟን ባንደበታችሁ ያኑርላችሁ ጸጋውን በሰውነታችሁ ላይ ያድርግላችሁ። የመላእክት ጥበቃ፣ የነቢያት የሐዋርያት የጻድቃን የሰማዕታት በረከት ረድኤት በእናንተ ላይ እንደ ዝናብ ይውረድ። አምላካችን መድኃኒታችን ኢየሱስ ክርስቶስ በሦስቱ አርእስተ ኃጣውዕ የሰይጣንን ፈተና ድል የመታልን አሁንም ዛሬም ነገም በሕይወታችን አይለየን በሕይወታችሁ አይለያችሁ። ከመከራ ስጋ ከመከራ ነፍስ ይሰውራችሁ። ሀብተ ስጋ ሀብተ ነፍስን ያድላችሁ። ከሞተ ስጋ ከሞተ ነፍስ ይሰውራችሁ። ሕይወተ ስጋ ሕይወተ ነፍስን ይስጣችሁ። እንድናመሰግነው ስለፈቀደልን አሁንም ለዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። የምትሰሙትንም ቃል በልባችሁ ጽላት ይጻፍላችሁ። ሌላው ሰው ደግሞ እንዲሰማው ሼር ላይክ በማድረግ የእግዚአብሔርን ቃል የምታስተላልፉ ሁሉ ቅዱስ ሚካኤል የእናንተን ጸሎት ወደ ሥላሴ መንበር ያድርስላችሁ። አይይንተ እግዚአብሔር ካህናት፣ አሃው ዲያቆናት፣ ምእመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ጭምር ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ ቀጣዩን በቅዱስ ማቴዎስ ወንጌል ምዕራፍ አራት ቁጥር 11 ላይ ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበር የሚለውን የሦስቱ ፈተና ማብቂያ ላይ ነው ያለነው። ትላንት ዲያብሎስን የምናባርርበት የምናረቅበትን ሚስጥር አይተናል። ያን ጊዜ ዲያብሎስ ተወው በሚለው ዛሬ ያን ጊዜ ዲያብሎስ ተወው የሚለውን ቃል በማቴዎስ ወንጌልና በሉቃስ ወንጌል በሁለቱም ምን እንደሚል እሱን እንመለከትና ምስጢሩን እነግራችኋለሁ። የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር የእኔና የእናንተንም ይባርክልን፣ ይቀድስልን ስለ አንዱ ቃል ፈንታ ሰላሳ ያርግልን ስልሳ ያርግልን፣ መቶም የሚያማረ ፍሬ እንድናፈራ ይርዳን። ስለ አርባ ቀኑ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የገዳመ ቆሮንጦስ ጾም የጻፉት ከአራቱ ወንጌላውያን ሦስቱ ናቸው። ማቴዎስ፣ ማርቆስ፣ ሉቃስ ናቸው። በተከታታይ የትምህርታችን ማጠቃለያ ላይ ከዛሬ ጀምሮ በሶስቱ ወንጌሎች ያሉትን ተመሳሳይነትና ልዩነቶችም የምናይበት ነው ይህን ታውቁ ከነበረ ደስ ይለኛል አውቅ ነበር ትሉኛላችሁ ካላወቃችሁ ግን አላውቅም ትሉኛላችሁ ለምሳሌ አንደኛ ታውቁ ነበር ወይ ስለ ፈተናው ስለ ገዳመ ቆሮንጦስ ሶስቱ ወንጌላውያን ማቴዎስ ማርቆስ ሉቃስ ይጽፋሉ ዮሐንስ ግን አይጽፍም ነበር አልጻፈም እሱን ታውቁ ነበር ወይ ካላወቃችሁ ዛሬ ታውቃላችሁ። ዮሐንስ አልጻፈም። ሌላው ዛሬ በምናየው ቃል ላይ ቁልፍ ነገር አለ። አንደኛ ማቴዎስ ምዕራፍ አራት ቁጥር አሥራ አንድ ላይ የምታገኙት ቃል ያን ጊዜ ዲያብሎስ ተወው የሚል ቃል ነው። ያን ጊዜ ዲያብሎስ ተወው፣ አለቀ። ልብ በሉ፣ ልዩነቱን ትረዳላችሁ። ያን ጊዜ ዲያብሎስ ተወው፣ ይሄ ነው። በቅዱስ ሉቃስ ወንጌልም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ በረከቱ በሁላችሁ ይደርና ፈተናው የተጻፈው ምዕራፍ አራት ላይ ነው። ምዕራፍ አራት ላይ ቁጥር አስራ ሦስት የቅዱስ ሉቃስ ወንጌል እንዲህ ነው የሚለው ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ ነው የሚለው። የሁለቱን ልዩነቶች ልብ በሉ። ማቴዎስ ላይ ምዕራፍ አራት ቁጥር አስራ አንድ ላይ ምንድን ነው ያለው? ያን ጊዜ ዲያብሎስ ተወው ነው ያለው። ሉቃስ ምዕራፍ አራት ቁጥር 13 ላይ ደግሞ ምንድን የሚለው ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ ይላል። አሁን ከኦርቶዶክስ ውጭ ያለ ሰው ሁለቱ ቃል ይጋጭበታል። በኦርቶዶክስ ያለ በእውነተኛይቱ ክርስትና ያለ በዚች በቅድስት ተዋህዶ እምነት ውስጥ ያለ ሰው ግን የአባቶቻችን ሊቃውንት ከጊዜው የነበረውን በወንጌሉ የተጻፈውን እንደገና የወንጌሉን ትርጓሜ እንደገና ደግሞ በቃል የመጣው ዛሬ የእኛን ቅድስት ቤተ ክርስቲያን አጽንቶ የጠበቀ ነው። ሁለቱ ልዩነት ያለው አነጋገር አለው። ዝም ብላችሁ ስታዩት እንዴት በደንብ በልባችሁ ይጻፍላችሁ እግዚአብሔር ማቴዎስ ምንድን ያለው ምዕራፍ 4 ቁጥር 11 ላይ ያን ጊዜ ዲያብሎስ ተወው ነው የሚለው ሉቃስ ደግሞ ምዕራፍ 4 ቁጥር 13 ስትመጡ ፈተናውን ሁሉ ከጨረሰ በኋላ ለጊዜው ከእርሱ ተለየ ነው የሚለው ለጊዜው ከእርሱ ተለየ እንዲህ አይነት ትርጉሞች ይቃናሉ ተቃንተው ይነገራሉ ተቃንተው ሲነገሩ እንደማን ነው ነገሩ እንደ ማቴዎስ ነው እንደ ሉቃስ ነው ስትሉ፣ ሁለቱስ እዚህ ቃል ተሳስተዋል፣ ቃሉ አንዱ ከአንዱ ጋር አንድ አይደለምና አንድ ወንጌላዊ ስህተት ፈጽመዋል። ይሄ ብዙዎችን ወደ ገደል የከተት አስተሳሰብ ነው። ምዕራቡ ዓለም በተለይ በጀርመኒ አገር የተሀድሶ እምነት የፕሮቴስታንት እምነት ሪፎርሜሽን ሲጀምር መጽሐፍ ቅዱስን እንደገዛ ፍላጎት መተርጎም ትችላለህ የሚል አነጋገር ስለነበረና የነሱ መመሪያም አድርገው ስለወሰዱ ሰው ሁሉ እንደራሱ ፍላጎት እየተረጎመ ሆዳሙ ስለ ሆድ እየተረጎመ፣ ጣዖት አምላኪው ስለ ጣዖት፣ በዚህ አይነት በማይሆን አቅጣጫ ምሳሌ ይህን ልስጣችሁ ብዬ ነው። በማይሆን አቅጣጫ የጠፉበት መንገድ ነው ይሄ። ቅዱስ ማቴዎስም አልተሳሳትም፣ ቅዱስ ሉቃስም አልተሳሳትም። አጻጽፋቸው ግን ምን ብለው ነው የጻፉልን? ማቴዎስ ያን ጊዜ ዲያብሎስ ተወው ነው የሚለው ተወው። ሉቃስስ ተወው ግን ለጊዜው ብሏል። ማቴዎስ ጊዜውን ሳይጠቁም ተወውን ያለው ሉቃስ ደግሞ እስተ ጊዜው ድረስ ከሱ ተለየ ይላል። የዚህ ቃል ምስጢር ምንድን ነው? እናንተ ታድላችኋል። የዚህን ቃል ምስጢር ታውቃላችሁ። ማወቅ በተለየ እግዚአብሔር ቃል ደስ ያሰኛል። እግዚአብሔር አሁንም ደስ ያሰኛችሁ የልባችሁ ልመና ሰምቶ ይፈጽምላችሁ። መብርሃናት ትለያችሁ ነገሩ እንዲህ ነው ማቴዎስም ልክ ነው ሉቃስም ልክ ነው አካሄዱ ግን ነገሩ እንደማን ነው እንደ ሉቃስ ነው ዲያብሎስ አርባ ቀንና አርባ ሌሊት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሞ ጸልዮ ከጨረሰ በኋላ ተራበ ሲባል ለፈተና መጣ ልብ በሦስቱ ፈተናዎች ወይም በሦስቱ አርዕስተ ኃጣውዕ በምንላቸው በስስት፣ በትዕቢት፣ በፍቅረነዋይ ፈተነው። በስስት ቢመጣ በትዕግስት፣ በትዕቢት ቢመጣ በትህትና፣ በፍቅረነዋይ ቢመጣ በጸሊአአነዋይ ድልመታልን። ድልመታው አሁን ታዲያ ያን ጊዜ ይላል አንተ ሰይጣን ሂድ፣ እንደ አርባ ሁለተኛው ቀን ትምህርታችን፣ ሂድ አንተ ሰይጣን ሲለው፣ ለእግዚአብሔር ለአምላክ ስገድ ሲለው፣ ወዲያውኑ ዲያብሎስ ሄዷል። እንደ ጉም ተኗል፣ እንደ ጢስ ተኗል፣ እንደ አቧራ እንደ ትቢያ በኗል። ለጊዜው ተወው ነው፣ አሁን ጉዳዩ። እስከ መቼ ስትሉ፣ ከሶስት ዓመት በኋላ እስከሚመለስ ከሶስት ዓመት በኋላ መቼ ነው የተመለሰው? በአይሁድ ስግው ሆኖ መጣ። በአይሁድ ውስጥ ገብቶ መጣ። በይሁዳ ገብቶ መጣ። ለጊዜው ተወ የሚለው መቼ ነው? በዕለተ ዓርብ ሊያሰቅለው ይመለሳል። ሕማማት አለ፣ በሕማማት ውስጥ ሊያሰድበው ይመለሳል። ያኔን ያገኘው ሌላ ጊዜ በሰዎች ውስጥ አድሮ ብቻ ነው ያለው። በሄደበት ውጣ ይለዋል፣ ያገኘዋል፣ ውጣ ይለዋል። በዛ እሚለው አሁን ዋናው የአጋንንት አለቃ ነው ይሄ ለፈተና የመጣው ዋናው አዳምና ሔዋንን ያስወጣው ነው ከገነት። አሁን የመጣው ትኩስ ዳቦ የያዘ መስሎ ቄስ፣ ጳጳስ፣ መነኩሴ መስሎ፣ ባለጸጋ ሰው መስሎ፣ ገበሬ መስሎ የመጣው ፈታኙ አዳምና ሔዋንን ከገነት ያወጣው ነው። ሌላ በሱ ስር ያሉ ብዙ አጋንንት አሉ፣ መናፍስት አሉ። በየሰው ላይ እያደሩ፣ በየተለያየ ሰው ላይ እያደሩ ውጣ ውጣ እያለው ያስወጠዋል። ቅዱስ የእግዚአብሔር ልጅ ጊዜው ሳይደርስ ልታጠፋን መጣህን የሚለው የማቴዎስ ወንጌል ምዕራፍ ስምንት ላይ ራሱ የምታወት ቃል ያን ነው። በጌርጌሴኖን የመቃብር ስፍራ ጊዜው ሳይደርስ ልታጠፋን መጣህ እያለ ለምን ያቃል ልታጠፋን መጣህ ነው የሚለው ልታጠፋኝ መጣህ ብቻ አይደለም። ጋኔን አለ ሳጥናኤል አለ። ተከታዎቹ ደግሞ አሉ። ጋኔን አጋንንት ይባላሉ። ሳጥናኤል አሉ ሰይጣናት ይባላሉ። እንደሱ ነው። አንዱ መሪው አለ ብዙ ተከታዎች አሉ። ይህንን ሁለተኛው ታቁት ነበር ወይ? ሰይጣን ሲወድቅ በሶስት ክፍልስ እንደወደቀ ታቁ ነበር ወይ? በራእይ አስራ ሁለት ተጠቅሶ ከቁጥር ስድስት ጀምሮ እንደምታነቡት በሰማይ ሰልፍ ሆነ ሚካኤልና መላእክቱ ዘንዶን ተዋጉት ብሎ ከወደቀ በኋላ ዲያብሎ ሲወድቅ አንድ አየር ላይ እየተበተነ ያጋንንት ትዘራለ ሁለት ምድር ላይ የወደቀ ያጋንን ትዘራለ ሶስት ከምድር በታች የወደቀ ያጋንን ትዘራለ ሶስት ክፍል የሰማይን ሲሶ እየሳበ ጣላቸው የሚለው ራእይ አስራ ሁለት እሱን ነው ይህንን እስታውቁት ነበር ወይ ዛሬ ስላወቃችሁ ደስ ይለኛል ላላወቃችሁ ሰዎች ላወቃችሁ ደግሞ ሰየው እግዚአብሔር አሁንም በእውቀት ይምላችሁ ክፋት አይንካችሁ እሱን አምልካችሁ ኑሩ የሚፈታተውን የሰይጣን ሀይል ከእግራችሁ በታች ይጣልላችሁ እድሜ ከጤና ከጸጋ ከበረከት ከሀብት ጋር በእያንዳንዳችሁ ቤት ይዝነብ ታዲያ ፈታኙ ዲያብሎስ ለጊዜው ተወው ብሎ ቅዱስ ሉቃስ የሚነግረን ሉቃስ 4 13 እና ማቴዎስ 4 11 ላይ ያን ጊዜ ተወው ይላል ያን ጊዜ ተወው አው ያን ጊዜ ልክ አንተ ሰይጣን ወግድ ለእግዚአብሔር ለአምላክ ስገድ እሱን ብቻ አምልክ ሲለው የዛን ጊዜ ተወው አው ተወው ሉቃስ ደግሞ እስከ መቼ እንደ ተወው ይነግረናል ለጊዜው ተወው ብሎ እስከ መቼ ከሶስት ዓመት በኋላ በአይሁድ ስግብ ሆኖ በይሁዳ አድሮ ዲያብሎስ ሊያሰቀለው በዕለት አርብ እስከመጣባት ጊዜ ድረስ ተወው። ለጊዜው ተወው የሚለው ይህን ነው። ይሄ ነው የወንጌሉ ሚስጥር። በማቴዎስና በሉቃስ መካከል ያለው አጻጻፍን ዛሬ ለእናንተ ደግሞ በራላችሁ በዚሁ ደግሞ የምነግራችሁ እንግዲህ የራሳችሁን ህይወት ነው። ዲያብሎስ ዛሬም ድል ስትመቱት ልክስክስ ነው። እንደ ውሻ ነው። ውሻውን ዞር በል ብላችሁት፣ ተመልሶ ይመጣል። እሱም እንዲሁ ነው። ልክስክስ ነው፣ አይጠፋም፣ ይርመጠመጣል። ለዚህ ነው ሁልጊዜ የምትጸልዩት። ለዚህ ነው ሁልጊዜ እግዚአብሔርን የምትማጸኑት። በየጊዜው ከእግዚአብሔር ጋራ መጸለይ፣ መገናኘት፣ መነጋገር ያለባችሁ ለዚህ ነው ወገኖቼ። በየጊዜው እግዚአብሔር ሆይ መልክ አለው ብላችሁ በስመ አቡን ወመንፈስ ቅዱስ ዋዶ አምላክ በቅዱስ ስላሴ እንዛ አምኖት ማሐፀን እክደከ ጸር የሰይጣን በቅድመ ዛቲ እም የቅዱስ ቤተ ክርስቲያን እንተ ይእቲ ስም እ የማርያም ጽዮን ለዓለም ዓለም እያላችሁ ምጸልዩት በየቀኑ የዘወትር ጸሎቱ ዳዊቱ፣ ዮሐንስ ወንጌሉ፣ ውዳሴ ማርያሙ፣ ሌሎችም ጸሎቶች መልካ መልኩ ሁሉ መውጊያ መሳሪያችሁን ዲያብሎስን ስለዚህ ለዚህ በየቀኑ መጸለያ ያለባችሁ ክርስቲያኖች። አሁን ይሄን ትምህርት እንኳን ስትሰሙ በየቀኑ ዲያብሎስን እየመታችሁ ነው፣ እርኩስ መንፈስን እየተቃወማችሁ ነው፣ የአጋንንትን ኃይል እያደቀቃችሁ ነው። ቅዱስ ሚካኤል፣ ቅዱስ ገብርኤል ከእናንተ ጋር ይሆኑላችሁ። የእነሱ እርዳታ ደግሞ ከእናንተ ጋር ነው። ስለዚህ በየቀኑ መጸለያ ያለባችሁ። ሰይጣን ማለት ልክስክስ ማለት ነው። የወደቀ መንፈስ ነው። ከፍ አታርጉት ከፍ አታርጉት። አንዳንድ ሰዎች የወደቀ መንፈስ ነው ከፍ ታረጉት። አላችሁ። ወድቋል፣ ረክሷል፣ የተባረረ ነው የወጣ ነው። ገና ስታማትቡ እንኳን የሚፈራ የተመሳቀለ እንጨት እንኳን ያስደነግጠዋል የሚል የተመሳቀለ እንጨት መስቀል መሆኑን እስከሚያጣራ ድረስ እንኳን ይደነግጣል ነው የሚለው። ወገኖቼ ይሄ የወደቀ መንፈስ እንዳይጥላችሁ ይሄ የረከሰ መንፈስ ኢየሱስ ክርስቶስ የኔና የእናንተ አምላክ ለስም አጠራሩ ክብር ምስጋና ይግባውና ለዘለዓለም እኮ ነው ድል የመታልን። ሊመለስ ይችላል፣ ድል ትመቱት አላችሁ። ሊመለስ ይችላል፣ ድል ልትመቱት ትችላላችሁ። ስለዚህ ቅዱስ ሉቃስ ለጊዜው ተወው የሚለው ተመልሶ ይመጣል። ተመልሶም ቢመጣ ያፍራል እንጂ አያሸንፍም። ታሳፍሩት አላችሁ እንጂ አያሸንፋችሁም ከተኛችሁ ከወደቃችሁ ጸሎት ካቆማችሁ ተመስገን ካላላችሁ በኃጢአት ሩክሰቱ ዝም ብላችሁ ወድቃችሁ ከረሳችሁት እግዚአብሔርን የዛን ጊዜ ለዲያብሎስ መጫወቻ ሆናችኋል። ስለዚህ ክርስቲያኖች እግዚአብሔር ድል መቶላችኋል፣ አትፍሩ። ልክስክስ መንፈስ ነው። በየቀኑ ጸልዩ። እግዚአብሔር ከእናንተ ጋር ይሁን። የሰማነውን በልቡናችን ያሳድር ስለ አንዱ ፈንታም ብዙ ፍሬ እንድናፈራ ይርዳን። ስትገቡም ስትወጡም የእግዚአብሔር ክንድ ይጠብቃችሁ። የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት በእናንተ ላይ አድሮ ይኖር። የድንግል የወርቅ ልብስ ይሸፍናችሁ። እምትመኙትን አትጡ። ከኀጢአት በስተቀር ተምኔታችሁን ይፈጽምላችሁ። የአባ ኢየሱስ ሙዓዬ መርቆሪዎስ ሰማይት የዘላለም ጸሎት በእናንተ ላይ እንደ ልብስ ይሁን። እግዚአብሔር ሀገራችንም በዓይነ ምረት ይመልከትልን። ረሃቡን፣ ጦርነቱን፣ መፈናቀሉን፣ መሰደዱን በቃ ብሎ የሰላም ዝናብ ያዝንብልን። እናንተንም መብርሃን በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። በየቀኑ የሚሰጠውን ቃል ለመስማት ሰብስክራይብ አድርጋችሁ የመጣችሁ ሁሉ እግዚአብሔር በሰማያዊ መንግስቱ ደግሞ እናንተን ያስባችሁ። የእግዚአብሔርን ቃል ለሌላ ሁሉ የምታደርሱ የእናንተን ጸሎት ሰምቶ ይፈጽምላችሁ። የተቀደሰ ህይወት፣ የተባረከ ህይወት፣ ፍጹም ሰላምና ጸጋ በእናንተ ላይ ይሁን። የሞቱ ዘመዶቻችንን ያጽድቅልን። የታመሙትን በደዌ ዳኛ በአልጋ ቁራኛ የተያዙትን ይፈውስልን። ክብርም ምስጋናም ለኃያሉ አምላክ ለሰራዊት ጌታ ለእግዚአብሔር ይሁን። አሜን። ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። አሜን።